ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ፖድካስት ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ አጫጭር ከአርሰናል የተጫዋች ዝውውር ጋር በተገናኘ ማጋራቸው መረጃ ይሆናል። ከዲክላር ራይስ ጉዳት ጋር በተገናኘ የምንመለከተው መረጃ ይሆናል ማለት ነው። ከዚም በተጨማሪ ከተጫዋች ዝውውር ጋር በተገናኘ ደግሞ የምንመለከታቸው ጥቂት የተባሉ መረጃዎች አሉ። ከዝውውር ጉዳይ ጋር በተገናኘ እና ከኮንትራክት ጉዳይ ጋር የተገናኙ አሪፍ አሪፍ የተባሉ መረጃዎችን በትላንትናው ለቦታል። ከአርሰናል ተጫዋች ዝውውር ጋር በተገናኘ እሱን እንመለከታለን። ከእናንተ የሚጠብቀው እንደለመደባቸው ቪዲዮ ላይክ እያደረጋችሁ መጀመር ነው። ወደ ዝውውር ዜና የአርሴናል እንግዲህ ዮክሬስ የተመለከተ መረጃ በማጋራት ዛሬ ስፖርታዊ ዜናዎችን ይጀምራል ማለት ነው። ቪክተር ዮክሬስ ላይ እንግዲህ አንድሪያ በርታ የመጀመሪያ ተመራጩ እንዳደረጉ እና በአርሴናል የፊት ለፊት መስመር አጥቂ ላይ ቅድሚያ ከሚሰጣቸው ቦታዎች ውስጥ ዮክሬስ እንደሚገኝበት፣ እንግዲህ የአንድሪያ በርታ የመጀመሪያ ተመራጩ ቪክተር ዮክሬስ እንደሆነ አንዳንድ ታማኝነት ያላቸው ምንጮች ራሱ እንኳን እየዘገቡት ይገኙ ነበር። በትላንት ነው ታዲያ ከታማኝነት ምንጮች የወጡት መረጃዎች እንደሚያመላክቱ ከሆነ ፉትቦል ለንደን አንድ መረጃ ጋርቶ ነበረ፣ ከአርሴናል ተጫዋች ዝውውር ጋር በተገናኘ አርሴናል እንግዲህ ሽን ጉዳይ በተመለከተ አሁን ላይ በጣም እየተካተሉ መሆናቸውን ይታወቃል። እንግዲህ አንድሪያ በርታ እንደሚታወቀው ከቀድሞ ስፖርቲንግ ዳይሬክተራችን ኤዱ ጋስፐር በሶሻል ሚዲያ ላይ በመውጣት ከተጫዋች ዝውውር ጋር በተገናኘ ብዙ ነገሮችን ማጋራት አይወድም። የማርቲን ዙሙንዴኑ ጉዳይ ዝውውር ስንመለከት እንግዲህ በውስጥ ነበረ ስራዎቹን የጨርሰው ይፋ ያደረገው እንግዲህ ሂርጎ ሲባል እና ንግግሩ ሙሉ ለሙሉ ሲያበቃ ነው። አሁንም ከቪክቶር ዮከረስ ዝውውር ጉዳይ ጋር በተመለከተ ሚዲያ ላይ ብዙ ነገሮች ሊያወጡ ይችላሉ። ነገር ግን አሁን ላይ ትልቅ ስራ እየተሰ ሰራ እንደሆነ የሚያመላክቱ መረጃዎች እየወጡ ይገኛሉ። ፉትቦል ለእንደነች አርሴናሎች እንግዲህ የተጠየቁትን የውል ማፍረሻ ስፖርት እንግሊዝ የጠየቀውን የውል ማፍረሻ ለመክፈል አሁን ላይ እየተዘጋጁ መሆናቸውን እየዘገበ ይገኛል። ነገር ግን አሁን ላይ ትልቅ ችግር እየሆነ የመጣው ምንድነው፣ በቪክቶር ዮከረስ ዝውውር ጉዳይ ላይ ስፖርት እንግሊዝ በኖች የዝውውሩን ዋጋ ከፍ እያደረጉ መመጣታቸው ነው ማለት ነው። ይህንን ደግሞ አሁን በተጫዋቹ ዝውውር ላይ ትንሽ ሌት ወይም እንዲዘገይ ያደርገዋል እንጂ ተጫዋቹን ለማዘዋወር አንድሪያ በርታ ቆርጦ እየሰራ መሆኑን እየተዘገበ ይገኛል ማለት ነው። ከተጫዋቾች ኮንትራት ጉዳይ ጋር በተገናኘ ደግሞ በትላንትናው ዕለት በተለይ ለአርሰናል አርሰናል ደጋፊዎች የሚያስደስት ጥሩ የተባለ መረጃ ተመልክቼ ነበረ። ቶማስ ፓርቲን ይመለከታል ማለት ነው። የማርቲን ዙቢሜንዲ ወደ አርሰናል ቤት መምጣት የቶማስ ፓርቲ ቆይታ ላይ አሁን ወደ ውጭ ወደ ከአርሰናል ቤት ያለው ቆይታ ላይ በተመለከተ ጥቁር ነገር ያፈራል ተብሎ ቢጠበቅም ነገር ግን አንድሪያ በርታ በዛ ላያምንም ማለት ነው። ተጫዋቹ ባርሴናል ቤት እንዲቆይ ፍላጎት እንዳለው አስተያየቱን ገልጿል ማለት ነው። ዴቪድ ወርስተንም ይዞት በወጣው መረጃ መሰረት አርሴናሎች የቶማስ ፓርቲ በተለይ የቶማስ ፓርቲን ኮንትራት ለማድረስ ፍላጎት እንዳላቸው ተዘግቧል ማለት ነው። ዘገባውም አካቶ ይዞት በወጣው መረጃ መሰረት አንድሪያ በርታ አዲስ ውል ለቶማስ ፓርቲ ለመስጠት ዝግጁ ማድረጉን የሚያመላክቱ መረጃዎች ወጥቶ ማለት ነው። ከዛም በተጨማሪ ግን ቶማስ ፓርቲ እንግዲህ ፍላጎት ይኖራል ተብሎ አይጠበቅም። በተለይ ደግሞ ከደሞዝ ጉዳይ ላይ ደሞዙን ቀንስ ተብሏል። ከዚህ ጋር በተያያዘ የደሞዙን መጠን የሚጨምሩለት ከሆነ ኮንትራቱን የሚቀበል ይሆናል። አሁንም ቢሆን አርሲያሎች ለቶማስ ፓርቲ አዲስ ኮንትራት ማቅረባቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ። ነገር ግን አሁን ላይ ከኮንትራቱ ጉዳይ ጋር በተገናኘ ቶማስ ፓርቲ ለምንድን ነው አዲስ ኮንትራቱን አልፈርም የሚለው ነገር የብዙ የአርሰናል ደጋፊዎች ጥያቄ ስለሆነ ቶማስ ፓርቲ እንደገለጸው ከሆነ ደሞዙ መቀነስ አይፈልግም። ስለዚህ አርሰናሎች የደሞዙን ነገር የሚያስተካክሉት ከሆነ አዲስ ኮንትራት እንደሚፈራረም ይጠበቃል ማለት ነው። አንድሪያ በርታ ደግሞ ከአዲስ ኮንትራት ጉዳይ ጋር በተገናኘ ስራዎችን እየሰራ እንደሆነ የሚያመላክቱ መረጃዎች እየወጡ ይገኛል ማለት ነው። ጃኮብ ኪዌርን የተመለከተ መረጃ ታዲያ ጠቆም ላደርጋቸው፣ በትላንት ለሁለት አንድ አዲስ መረጃ ወጥቶ ነበር። ጃኮብ ኪዌርን ለማስፈረም ናፖሊ እና ኢንተርሚናሎች ጥያቄ ለማቅረብ ዝግጅት ላይ መሆናቸውን እንደፈለጉና ተጫዋቹን በክረምት የዝውውር መስኮት ለማስፈረም እንደሚፈልጉ የሚያመላክቱ መረጃዎች እየተዘገቡ ነበረ። አርሰናሎች ይለቁታል ወይስ አይለቁትም የሚለው ነገር ይጠበቃል። ነገር ግን ከዚህ ጋርም በተያያዘ ማይክል አርቴታ ለተጫዋቹ አዲስ ኮንትራት ለመስጠት ዝግጅት ላይ መሆናቸውንም የሚያመላክቱ መረጃዎች ወጥቶ ነበር። ምክንያቱም ከኢጣሊያን ክለቦች ጥያቄ ከመምጣቱ ጋር በተገናኘ አሁን ላይ ደግሞ በተለይ ደግሞ ገብርኤል ማጋለሽ ተጎድቶ በወጣበት ጊዜ ላይ ባሳየው ፐርፎርማንስ ለጥሩ ተተኪ ለቤንችነት የሚሆን ተጫዋች ስለሆነ አርሴያሎች ተጫዋቹን መልቀቅ እንደማይፈልጉም ደግሞ እየተዘገበ ይገኛል ማለት ነው። ቀጣይ እንግዲህ አንድሪያ በርታ ከተጫዋች ዝውውር ጉዳይ በበለጠ ደግሞ በተጫዋቾች ኮንትራት ጉዳይ ላይ በተለይ በተመለከተ ብዙ ስራዎችን እንደሚሰራ ይጠበቃል ማለት ነው። ጃኮብ ኪወርን የተመለከተ መረጃችን ይህን ይመስላል። ነገር ግን የጣሊያን ክለብ ኢንተር ሚላን እና ናፖሊዎች ተጫዋቹ ማስፈረም እንደሚፈልጉ እየተዘገበ ይገኛል ማለት ነው። ዴቪድ ወርስተን ጨምሮም በክረምት የዝውውር መስኮት አርሰናሎች የፊት ለፊት መስመር አጥቂ እንደሚያስፈርሙ ተነግሮኛል ሲል ገልጿል ማለት ነው። በክረምት የዝውውር መስኮት አርሰናል ብዙ ስራዎች እንደሚጠበቁባቸውም እየተዘገበ ይገኛል ማለት ነው። ከዛም በተጨማሪ ፋብሪዞ ሮማኖ እንደተናገረ ከሆነ አርሰናሎች እንግዲህ በክረምት የዝውውር መስኮት የክፍት መስመራቸ ሀገራቸውን ማጠናከር እንደሚፈልጉ የሚያመላክቱ መረጃዎች እየወጡ ይገኛሉ ማለት ነው። ከዛም በተጨማሪ እንግዲህ ከተጫዋች ዝውውር ጋር ጉዳይ ጋር በተገናኘ በክንፍ መስመር ላይ አርሰናል አጥቂ ለማስፈረም እንግዲህ አሁን በጣም ጥሩ የተባለ የክንፍ መስመር ለማዘዋወርም በደንብ ትኩረት አድርገው እየተንቀሳቀሱ እንደሆነ የሚያመላክቱ መረጃዎችን ከፋብሪዚዮ ሮማኖ መረጃ ለመረዳት እንችላለን ማለት ነው። በክንፍ መስመር ላይ እንደ መጀመሪያ አማራጭነት አርሰናሎች የሚከታተሉት ተጫዋች ኒኮ ዊሊያምስ እንደሆነ ይታወቃል። ነገር ግን የተጫዋቹ ዝውውር ባይሳካል ግን በሁለተኛ ፕላን ላይ ማን ነው ያለው የሚለውን ነገር ስንመለከት የቦርንማዝ ክንፉ አጥቂ የሆነው ሴሜንዮን አርሲያል በሁለተኛ አማራጭነት ላይ በደንብ እየተካተሉት ይገኛሉ። ከዛም በተጨማሪ እንግዲህ ራፋኤል ሎ ጉዳይ የሚነሳ ጉዳይ እንደሆነ ና አንድሪያ በርታ በሁለተኛ አማራጭነት ውስጥ በሁለተኛ አጥቂ አማራጭነት ውስጥ ያካትተው ተጫዋች እንደሆነ ተዘግቧል ማለት ነው። ስለዚህ በክረምት ዝውውር መስኮት አርሴያል በተጫዋች ዝውውር ጉዳይ ላይ በጣም ቢዚ እንደሚሆን ይጠበቃል። አርሴያሎች ይሄን ነገር ያደርጋሉ ተብሎ ይጠበቃል ማለት ነው። ከዚህ ጋር በተያያዘ ያለ መረጃችን ይህን መሰባት ነው። የጉዳት ዜና በተመለከተ ጥቂት የተባለ መረጃዎችን እናድርግ ማለት ነው። አርሲያል ወሳኝ ጨዋታ ያደርጋል። አርሲያል በሜዳው እንግዲህ ኑካስትልን በእንግሊዝ ፕሪሚየር ሊ ለት አስራ ሁለት ሰዓት ተኩል ላይ የሚያደርጉት ጨዋታ የተፈቀድባት ነው። ከዚህ ጋር በተገናኘ የተጫዋቹ ጉዳትን ላስመልክታችሁ ማለት ነው በአርሰናል ቤት እንግዲህ ዴክላን ራይስ እና ጁሪያን ቲምበር አርሰናል ሊቨርፑልን ከሜዳ ውጭ ሄዶ በተጫወተበት ጨዋታ ላይ አልነበሩ ከዚህ ጋር በተያያዘ እንግዲህ ከዲክላን ራይስ ጋር ጉዳይ ጋር ጉዳት ጋር በተገናኘ የወጣ መረጃ ለ መስለው ዲክላን ራይስ እንደሚታወቀው እንግዲህ ሀምስትሪንግ እንዳጋጠመው የሚያመላክቱ መረጃዎች ከዘገባዎች ለመረዳት ተችሎ ነበር። ስለዚህ ዲክላን ራይስ ከኒውካስትል ጋር አርሰናል ለሚኖርበት ጨዋታ ማይክል አርቴታ እንግዲህ ኃላፊነት እንደማይወስዱ እና ተጫዋቹን ለበለጠ ጉዳት እንደማያጋልጡት እና ሪስክ እንደማይወስድ እየተዘጋ ይገኛል ማለት ነው። ስለዚህ አርሰናል በዲክላር ራይስ ቦታ ላይ ሁለት አማራጮችን ሊጠቀማል ተብሎ ይጠበቃል ማለት ነው። በመሀል ላይ እንግዲህ አሌክሳንደር ዚንቼንኮን የመሀል መስመር ተጫዋች አድርጎ መጠቀም ይቻላል። ከዛም በተጨማሪ እንግዲህ ኢታን ዋነርንም በዛ ቦታ ላይ ያጫውታል ተብሎ ይጠበቃል ማለት ነው። እንግዲህ አሌክሳንደር ዚንቼንኮንም በተመለከተ በክረምት የዝውውር መስኮት አርሰናል ከሚለቁ ተጫዋቾች ውስጥ አንደኛው እንደሆነ እየተዘገበ ይገኛል ማለት ነው። እንደሚታወቀው ሴልቲክን የሚቀላቀለው ተጫዋች እንደሆነ ተለይቷል ማለት ነው። በክረምት የዝውውር መስኮት አርሰናል ብዙ ስራዎች እንደሚጠበቅባቸው መከላት የታም ገልጿ ማለት ነው። ከዮክሬስ ጋር በተገናኘ የመሆን እድሉ በጣም ከፍተኛ የሆነው የዮክሬስ ዝውውር በተለይ ደግሞ አርሰናል ቻምፒየንስ ሊግ ተሳታፊነቱን የሚያረጋግጥ ከሆነ የቪክተር ዮክሬስ ወደ አርሰናል የሚያደርገው ዝውውር እውነት የመሆን እድሉ እያሰፋ ይመጣል ማለት ነው። ከአርሰናል ተጫዋች ዝውውር ጋር በተገናኘና ባርሲያ ቢቲሽላቸው የመጣሁት መረጃ በዛሬ ስፖርታዊ መረጃ ይሄን ነው ሰ ሌላ ቪዲዮስ ከነገር መቀበል ይዘ